ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ እንኳን የፖለቲካ ምህዳርን መክፈት በ2010 ዓመተ ምህረት የወሰነው ቁልፍ ውሳኔ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ረዥም ዘመን ከኖሩ ፓርቲዎች ተቃዋሚ አድርጎ ከመመልከት ሕጋዊ ተፎካካሪ አድርጎ በማስተናገር ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉ ተናግረዋል። ይህ የአስተሳሰብ ችግር ሰላማዊ የፉክክር ባህል ለኢትዮጵያ መጻኢ ተስፋ አስፈላጊ በመሆኑ በማመን ላይ የተመሰረተ ነበር ነው የተባለው። በዚህ አቋም ተመርተን ላለፉት አመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮች አስቀጥለን ቆይተናል። ከሰሞኑን እያካሄዳቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት የፖለቲካ ፓርቲዎች ጋር አድርገናል ሲሉ ገልጸዋል ጠቅላይ ሚኒስትር አብይ አህመድ። ይህም ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦች በማጣመት ግብአት በመውሰድ የታለመ ነበር ብለዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ና ባለሙሉ ስልጣን አምባሳደር ብናልፍ አንዳለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኙ። አምባሳደር ብናልፍ አንድ ዓለም ነጩ ቤተመንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባረቅ ዲፕሎማሲያዊ አቀባበል ተደርገላቸዋል። ይህም የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይት መጠናከር ትልቅ አስተዋጽኦ ይኖራል ተብሏል። የኢትዮጵያና ና አሜሪካ 120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ አገራት መካከል እንደ ሰላም ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ለመፍጠር አንጻር ያሉ እድሎች ሰፊ መሆናቸውን ተገልጿል። አምባሳደር በናልፋ እንደ ዓለም ከአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር መገናኘታቸውን ተገልጿል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ነው ያሉ የዲፕሎማሲ ሰራዊት ተጠናክሮ ሊቀጥል እንደሚገባ ተገለጸ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የውጭ ጉዳይ ሚኒስቴርን የ11 ወራት እቅድ አፈጻጸም ገምግሟል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፉት 11 ወራት የአገሪቱን ብሔራዊ ጥቅም ለማስጠበቅ የተከናወኑ ዲፕሎማሲያዊ ስራዎችን አቅርበዋል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ይሰነዘር የነበረው ሐሰተኛ ፕሮፓጋንዳን በመመከት ጉዳዩን በተባበሩት መንግስታት አጀንዳ እንዲሆን መደረጉም ተገልጿል። የሁለትዮሽ እና የባለ ብዙ ወገን ግንኙነቶች በማጠናከር የሀገራዊ ብሔራዊ ጥቅሞች እንዲከበሩ መሰራቱን ተገልጿል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ዶክተር ዲማ ንጎ ኢትዮጵያ የባህር በር ለማግኘት ጉዳይ ተጠናክሮ ሊቀጥል ይገባል ብለዋል። የውጭ አገር ዜጎች በኢትዮጵያ ቋሚ ንብረት ባለቤት ወይም ባለ ዞታ እንዲሆን የሚደነገገው ረቂቅ አዋጅ የካፒታል ፍሰትን ለማሳደግ እንደሚረዳ ተገለጸ። በህዝብ ተወካዮች ምክር ቤት የህዝብ አስተያየት መድረክ ተካሂዷል። በፍትህ ሚኒስቴር የፖሊሲ ጉዳዮች አማካሪ ቶዶር ዶክተር ታደሰ ካሳ የአዋጁ አስፈላጊነትና ዓላማ ላይ ገለጻ አድርጓል። አዋጁ አሁን ካለው ተጨባጭ ሁኔታ ከግምት ውስጥ በማስገባት እንደ አገር ያለንን ተወዳዳሪነትና ተጠቃሚነት ለማሳደግ ታሳቢ ተደርጎ መዘጋጀቱን ተናግረዋል። በዚህም የውጭ ዜጎች እምነት ኖራቸው ካፒታል ስራ ላይ እንዲያውሉ ለማብረታታት እንዲሁም የሪል ስቴት ዘርፍን መስፋፋት መደገፍን አላማ ማድረጉን ገልጸዋል። አዋጁ የማይንቀሳቀስ ንብረት ባለቤት ለመሆን የመኖሪያ ቤት ግዥ አነስተኛ የገንዘብ መጠን 150 ዶላር መሆኑን ይጠቅሳል። በመጨረሻም በኢትዮጵያ ታምርት ንቅናቄ በአፋር ክልል በተለያዩ ዘርፎች የሚሳተፉ የአገር ውስጥ እና የውጭ ኢንቨስተሮች ቁጥር ማሳደግ መቻሉን ርዕሰ መስተዳደር አወል አርባ ገለጹ። ርዕሰ መስተዳደሩ ሁለት በአዮዲን የበለጸጉ ጨው ማቀነባበሪያ ፋብሪካዎችን መረቀው ስራ አስጀምረዋል። በዘርፉ የተሰማሩ ባለ ሀብቶች በመደገፍ በክልል ያለውን እምቅ የማዕድን ሀብት በአግባቡ ለመጠቀም በትኩረት ይሰራል ብለዋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አሻ ያሲን በበኩላቸው በኢትዮጵያ ታምርት ንቅናቄ በክልሉ ኢንቨስትመንት ዘርፍ የነበሩት ስስንኖችን በማስወገድ በርካታ ፋብሪካዎች ወደ ስራ በማስገባት መቻሉን ገልጸዋል። የተመረቁት አል አስ እና አርጂ የአዮዲን የበለፀገ ጨው የተሰኙ ማቀነባበሪያዎች ሲሆኑ በቀጣይ በተለያዩ ዘርፎች ወደ ስራ የሚገቡ ፋብሪካዎች መኖራቸውን ተጠቁማል። ፋብሪካዎቹ ከሁለት መቶ ስምንት በላይ ለሚሆኑ የአካባቢ ነዋሪዎች የስራ እድል መፍጠራቸው ታውቋል።